አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንግዲህ እንደተለመደው ዛሬም በአዲስ ታሪክ ብቅ ብያለሁ ወደ እናንተ። አብራችሁ ይቆዩ። ዛሬ ደግሞ የምንመለከተው ኢትዮጵያዊ ንጉሥ ነጃሽ እና ስለ ነቢዩ ሰለላሁ አለይሂ ወሰለም ባልደረቦች ነው። አብራችሁ ይቆዩ። ኢትዮጵያዊ ንጉሥ ነጃሽ እና ነቢዩ የነቢዩ ሰለላሁ ዓለይሂ ወሰለም ባልደረቦች ታሪክ የነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ራሳቸው ወደ ሐበሻ ሊሰደዱ እያስቡ ነበር ይባላል። ታዲያ ምን አገዳቸው? በመጀመሪያ ኢትዮጵያዊ ንጉስ ነጃሽን ረዲያላሁ አንሁ ሪከርዶች እንመልከት እስኪ። ነቢዩ ሰለላሁ ዓለይሂ ወሰለም ከተላኩ በኋላ ሙስሊሞች የረዳ የመጀመሪያው ኢትዮጵያዊ ንጉስ ነጃሺ ነበረ። ነብዩ ሱለላሁ ዐለይሂ ወሰለም ከተላኩ በኋላ እስላምን የተቀበለ የመጀመሪያው ኢትዮጵያዊ ንጉስ ነጃሺ ነበረ። ነብዩ መሐመድ ሱለላሁ ዐለይሂ ወሰለም በአይኑ ሳያይ እስላምን የተቀበለ የመጀመሪያው ሰው ንጉስ ኢትዮጵያዊ ንጉስ ነጃሽ ነው። ሰላተል ጋዒብ የተጀመረበት የመጀመሪያው ሰው እንዲሆን ኢትዮጵያ ንጉስ ነጃሺ ነበር። ወዘተ ኢብኑስ ሰዒድ እንዲህ ይላል፣ ከመጀመሪያዋ ስደት ወደ መካ ሲመለሱ ህዝቦቻቸው ይበልጥ ጠነከሩባቸው፣ ቤተሰቦቻቸው አየሉባቸው፣ ታላላቅ ግፎችንም አዘነቡባቸው። ከዚያም ተመልሰው ወደ ሀበሻ እንዲሰደዱ መልእክተኛ አዘዙ። ይህ ስደት የመጀመሪያ ይከፋ ነበረ። በቆሮሼ በኩል መጠነ ሰፊ ፈተናዎች ገጥመዋል። ቆሮሼ ለኢትዮጵያዊ ንጉስ ነጃሺ ለስደተኞች ስላደረገው ጥበቃ ከለላ ሰምተው ነደዋል። በኡስማን ኢብን አፋን ረዲያላሁ አንሁ የአላህ መልእክተኛ ሆይ፣ በመጀመሪያዋ ስደታችን ላይ አብረውን አልነበሩም። አሁን ዳግም ስንሰደድ አብረናን አንሄድ የምንል አሉ። ነቢዩም ሰለላሁ ዓለይሂ ወሰለም እናንተ ወደ አላህና ወደኔም የምትሰደዱ ሰዎች ናችሁ። እነዚህ ሁሉ ስደተኞች በሙሉ ለእናንተ አላችሁ አሉ። የአላህ መልእክተኛ ሆይ ይህም ማይበቃና አላሉ ዑስማን ረዲ አላሁ አንሁም። ከዚያ ወደ ሀበሻ ኢትዮጵያ ዳግን ተሰደዱም። የቀድሞው ስደት ላይ ከነበሩ ውጭ ብዙ አዳዲስ ስደተኞች ተጨምረዋል። ቁጥራቸውም ኢብን ኢስሐቅና ሌሎች እንዳሉት የወንዶቹ 83 ነበረ። ይህ አርማ ኢብን ያሲር ከነርሱ ጋራ ነበር ካልን ነው አማርን ካልቆረጥን ቁጥራቸው 82 ይሆናል ማለት ነው። ትክክለኛው ይሄ ቁጥር ነው ይላሉ ሼህ አሱሀይል ኢማም አልዋቄድ ኢብን ቁባህ እና ሌሎች ይህ ይደግፋሉ። ሴቶች ደግሞ አስራ ስምንት ነበሩ። አስራ አንዱ የቁረይሽ ጎሳ አባላት ናቸው። ሰባቱ ደግሞ ቁረይሾች አይደሉም። ይህ ቁጥር አብረዋቸው የተሰደዱና እዚያም ኢትዮጵያዊ ሐበሻ ውስጥ የተወለዱ ህጻናቶችን አያካትትም። ቁረይሾች ስደተኞችን ለመመለስ ያደረጉት ጥረት የቁረይሾች አለቆች ሐበሻ ውስጥ ስደተኞችን በአማን በሰላም መኖራቸው መረጋገጣቸው መኖሪያ መመስረታቸው አላህ ያልከለከለ ማምለክ መጀመሪያቸውንና የነጃሽን አቀባበል ሲመለከቱ ምክር ጀመሩ። በስብሰባቸው ነጃሽ ስደተኞችን ወደ ሀገራችን እንዲመልሱ የዲፕሎማሲ ስራ መስራት እንዳለባቸው ተስማምተው ከአዲ ቁረሾች ይህ ለማሳካት ሙስሊሞች ሙስሊሞችን ከንጉሱ የሚነጥል ዘዴ ማሰብ ጀመሩ። ነገር ግን ይህ ዲፕሎማሲ ጥረት ለማድረግ የተላከው ልዑል ሳያስበው እስልምና ጠቀመ። ከጠነሰሰው ሴራ በመነሳት ስደተኞች መሪ በጃፈርና በንጉስ መሀል የተካሄደ ውይይት የነጃሽን መስለም በማበሰር ተጠናቀቀ። ከዚያም ንጉሱ የስደተኞችን ደህንነት እና በንገበ አካባቢ በጥንቃቄ ለመያዝ ከባድ ቃል ኪዳን ገባ። ነብዩ ሰለላሁ ዓለይሂ ወሰለም ባለቤት የሆኑት እሙ ሰልማ ቢን ኡመያህ ቢን አልሞጌራ ዋቢል በማድረግ በተዘገየ ሐዲስ ላይ በተዘገበ ሐዲስ ላይ እንዲህ ሲሉ እናገኛቸዋለን። የሐበሻ ምድር እንዲ እንዲረገጥን ምርጥ ጠባቂ ኢትዮጵያዊ ንጉስ አስሐማ ነጃሽ ዘንድ ያረፍን በሐይማኖታችን ሰበብ ከሚያ ከሚያቃጣብን መከራዳን ያለ ችግር አላህን ማምለት ጀመረን የሚያስከፋን ነገር እንኳን አልሰማንም። ቁረይሾች ደግሞ ይህ ሲሰሙ በእኛ ጉዳይ ላይ ተማከሩ፣ ተንኮሎም ጠነሰሱ። በኋላም ሁለት ጠንካራ የሆኑ መልእክተኞች እና መካ ውስጥ አል የሚባል ስጦታ በሙሉ አስጭነው ሊልኩ ተስማምተው ንጉሱን ሊደልሉ ንጉስን እጃችን ሊወዷቸው ይችላል ያሏቸውን በጊዜ መካ ውስጥ ውድ የሚባሉ የቆዳ ምርቶችን ሰበሰቡ ቁረሾች

ንጉስ ነጃሽ ከመናገራቸው በፊት ለእያንዳንዱ አማካሪ ስጦታውን እንዲሰጡ ከዚያም ለንጉስ ነጃሽ ስጦታውን ሰጡ፣ ከዚያም ስደተኞቹን ሳያወያይ እንዲመልሳቸው ጠየቁት፣ ብለው አዘዛቸው የቆሬጅ ሙሽሪኮች አለቆች። ኡሙ ሰልማ ቀጥለዋል፦ የመልእክተኞቹ ወደ ንጉስ ነጃሽ ሀገር ደረሱ፣ እንደተባሉትም አደረጉ። ያንዳንዱ አማካሪ በመንገድ ላይ ሲያገኝ ስጦታ ይሰጡታል። ንጉስ ነጃሽን ከመናገራቸው በፊት ስጦታቸውን አድርሰው ጨረሱ። የቀሳ ውስቶቹ እንዲህ አሏቸው፣ ሃይማኖታቸውን ክዴው ከመካ ወዴ ሀገር የመጡት ቄል ወጣቶች አሉ። የጎሳዎቻቸው ሃይማኖት ጣዖት ትተው ወደ ሃይማኖት አልገቡም እኛም ሆነን እናንተም የማታውቁት አዲስ ሃይማኖት አምጥተዋል፣ እስልምናን። ታላላቅ የመካ አለቆች እነዚህ ህጅሎች ወደ መካ እንዲመልስና ልከውኛል። ንጉሥ በነበረ ጉዳይ ላይ ስናናግረው እንዲያስከብረን ምከሩልን፣ እንዳያናግራቸውም አድርጉልኝ። የጎሳ አለቆቻችን ህዝቦቻቸው ስለ እርሱ ይበልጥ ያውቃሉ። ነውራቸውን የሚያረዳሉ። ቀሳውስቱም ተስማሙ። ከዚያም ለንጉስ ነጃሽ ስጦታ አበረከቱ፣ ተቀበሉ። ከዚያም እንዴ ሲሉ ጉዳያቸውን አቀረቡ። ንጉስ ወይ ሃይማኖታቸውን ክደው ከመካ ወደኛ ሀገር የመጡ ቄል ወጣቶች ሁሉ የጎሳቸውን ሃይማኖት ትተው ወደ ሌላ ሃይማኖት አልገቡም። እኛም ሆንን እናንተ የማናውቀው አዲስ ሃይማኖት አምጥተዋል አሉ። የጎሳዎቻችን ሃይማኖታቸውን ትተዋል። ወደ አንተ ሃይማኖት አልገቡም። እኛም ሆነን አንተ የማናውቀ አዲስ ሃይማኖት አምጥተዋል። ታላላቅ የመካ አለቆች እነዚህ እንጂሎች ወደ መካ እንዲመልስና ልከውኛል። የተላክነው ከአባቶቻችን ከአጎቶቻችን ዘንድ ነው። እነዚህ እንድትመልሳቸው ይሻሉ። የጎሳ አለቆቻችንና ህዝቦቻቸው ለእነርሱ ይበልጥ ያውቃሉ። ኑሯቸውንም ይረዳሉ፣ የተወገዙበትንም ምክንያት ያውቃሉ። ኦሙ ሰልማ ታሪኩን አሁን ቀጠሉ። አብዱላህ ኢብን ረቢአ እና አምር ኢብን አልአስ ንግግራቸውን እንዳበቁ በንጉሱ ዙሪያ ያሉት ቀሳውስቶች ሆይ፣ ንጉስ ሆይ እውነታቸውን ነው፣ የራሳቸው ጎሳዎች የተሻለ ጥበቃ ይሰጣቸዋል፣ በምን እንዳወገዟቸው ያውቃሉ የመልእክተኞቻቸው አስረክበናል ወደ ህዝቦቻቸውና ሀገራቸው ይመልሷቸው አሉ። ይህ ንግግር ግን ከመልእክተኞች ንግግር ይበልጥ ንጉስ ነጃሽን አናደደው። ከዚያም ንጉስ ነጃሽ ይህን ዘመን የማይሽረውና በዓለም ሙስሊሞች ላይ ታትሞ የተቀመጠው እንዲሁም በታሪክ የተመዘገበው የተቀመጠ ይህ ምርጥ ንግግር አደረጉም እንዲህም አለ የኢትዮጵያ ንጉስ ነጃሽ በፈጣሪ የምላለው አሳልፌ አልሰጣቸውም አልሞክረውም እኔ ከጎረቤት የሆኑትን ሀገሬ ላይ ያረፉት ከሌሎች ይበልጥ እኔን መርጠው የመጡ ሰዎች ሳላም ማክራቸውና በመልእክተኞች የቀረበላቸውን ክስ እውነተኛ መሆኑ ሳላረጋግጥ አሳልፌ አልሰጥም በፍጹም አይሆንም ክሱ በእነሱ ከሆነ ወደ መጡበት እመልሳቸዋለሁ ሀሰት ከሆነ ደግሞ እከላከልላቸዋለሁ ሀገር ኢትዮጵያ ውስጥ እስካሉ በጥሩ ጉርብትናዬ ስር አኖራቸዋለሁ አለ ንጉስ ነጃሽ በቁጣ በጃፈርና በነጃሽ መሀል የተደረገ ውይይት ቀጠለ ከዚያም ነጃሽ መልእክተኛውን ባልደረቦቹን አስጠራ ጥሪው እንደሰሙ ተሰባሰቡ። ንጉስ ጋም ስትከርቡ ምን ልትሉ ነው? ተባባሉ። ምንም ቢከሰት መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ያስተማረንን ያዘዙንን መናገር ነው ያለብን ብለው ተስማምተው ስደተኞች ሰሃበች ረዲየላሁ አንሁ ወደ ንጉስ ነጃሽ ዘንዳ ሲመጡ ቀሳውስቱ ሁሉ ጠርቶ መጻሕፍቶቻቸውን ዘርግተው አገኙት። ለጎዛዎች የተለያዩ ሀብትና ወደ አንድም ህዝብ ሃይማኖት ያልገባበት ሃይማኖት ምንድነው ብሎ ጠየቃቸው ንጉስ ነጃሽ ለሰዋዎቹ። ንጉስ ንጉስን ያልነገረው የነብዩ ሙሐመድ ሰለላሁ አለ ወሰለም የአጎል ልጅ የሆነው ጃፈር ኢብኑ አብ ጣሊብ ረዲ ላሁ አንሁ። ጃፈርም እንዲህ አለው ለንጉስ ነጃሽ ንጉስ ሆይ እኛ መሐይማን ህዝቦች ነበር፣ ጣዖት ምናመልክ በከት እንበላ እናመነዝር፣ ዝምድናን እንኮርጥ ነበር፣ የጎረቤትና መብት እናጎድል ነበር። ከእኛ ሀይሉ ደካማይ ይበዛብን ይበዛል፣ ወዘተ በዚህ ሁኔታ ላይ እያለን የአላህ መልእክተኛ አላህ መልእክተኛ አላከልን፣ ዘሩንና እውነተኝነቱን የምናውቀው ታማኝና ጭምትነቱንም የምናውቀው ሰው ነቢይ ያደረገልን። ወደ አላህ ጠራን፣ እሱም በብቸኝነት እንድናመልከው አባቶቻችን ያለም ያላመለኳቸው የነበሩ ከእንጨትና ከድንጋይ የተጠረቡ ጣዖቶችን፣ አማልክቶችን እንድንተው እውነት እንድንናገር እምነት እንድንወጣ ዝምድናን እንድንቀጥል ጥሩ ጎረቤቶች እንድንሆን ከእርም ነገሮች እንድንታቀብና የሰዎችን ደም እንዳናፈዛዘዙን ከዝሙት፣ ከሐሰት ንግግር የየትም ወላጅ አልባ ገንዘብ ከመብላትና ጭምት ከሆኑ ሴቶች በዝሙተኝነት ከማንቋሸሽ ከለከለን አላህን በብቸኝነት እንድናመልከው በርሱ ላይ ምንም እንዳናጋራ አዘዘን። ሶላት እንድንሰግድ ዘካ ምጽዋት እንድንሰጥና መጾም እንድንጾም አዘዘን። እሙ ሰለማ አሁን ታሪኩን ቀጥለዋል። በአይናቸው የተመለከቱት ክስተት ጃፈር የእስላም መርሆች ለንጉስ ዘረዘረና እንዲህ ሲል ቀጠለ፣ ከዚህም አምነናል፣ ይዞት የመጣውን መንገድ ተከትለናል። አላህ ብቻ ማምለክ ጀመርን፣ በእርሱ ላይ ምንም አናጋራም። እርም የተደረገብን ሁሉ ተውን፣ የተፈቀደልንን ያዝ ከዚያም ህዝቦቻችን ድንበር አለፉብን፣ የስቃይ ውርጅብን አወረዱብን። በሃይማኖታችን ላይ ሊፈትኑን፣ አላህ እንድንተውና ወደ ጣዖታት አምልኮት እንድንመለስ ፈለጉ። ድሮ እንፈጽማቸው የነበሩ ውግዝ የነ ነገሮችን እንድንፈጽም አስገደዱን። በደላቸው ሲበዛ ስንጨነቅ፣ በሃይማኖቶችን ላይ ሲፈትኑን ወደ ሀገር መጣን። ከሌሎች አንተን መረጥን፣ ጥበቃህን ፈለግን። ንጉስ ወይ እንዳንበደልን በአንተ ወደድን። ንጉስ ነጃሽን በጥሞና ካዳመጠ በኋላ ይህን ጥያቄ ጠየቁ። ነብያችሁ ይዞት የመጡ ከመጣው መልእክት ውስጥ የምታቀርብልን ይኖራልን? አለ ንጉስ። አዎ ንጉስ ያለ አለ ጃፈር ረዲየላሁ አንሁ። አንብብልኛ፣ አለ ነጃሽ። ጃፈርም ከሱረቱል መርየም የመጀመሪያዎቹን አንቀጾች አነበበለት ለንጉስ ነጃሽ ወላሂ ንጉስ ነጃሽ አለቀሰ እንባም ፂሙን አራሰው ቀሳውስቶቹም ተላቀሱ እንባቸው መጽሐፎቻቸውን አረጠበ ከዚያም ይህና ሙሳ ይዞት የመጣው ተውራት መልእክት ከአንድ መስኮት የሚወጡ ናቸው ሂዱ በቃ በፈጣሪ እምላለሁ አሳልፍ አልሰጣቸውም አልሞክረውም፣ አለ። የኢትዮጵያዊ ንጉስ ነጃሽ ስደተኞቹን ለመመለስ የተደረገ ዳግመኛ ሙከራ። እሙ ሰለማ መዘገባቸውን ቀጥለዋል። ሁለቱ የቆረንሺ ሙሽርኮች መልእክተኞቹን ከቤተ መንግስት ሲወጡ፣ አምር ወላሂ ንጉስ የሚያስከፋ ነውራቸውን ጠዋት እነግረዋለሁ አለ። ከአምር የተሻለ ዐብደላህ ኢብኑ ቢን ረቢዓህ ለኛ ያዝንልን ነበረ። እንዲህ አታደርግ፣ ምንም ቢነፍቁ ዝምድና አለን አለው። አምር ግን በአላህ እምላለሁ የመርያም ልጅ ኢሳ ባሪያ ነው እንዲምሉ አስረዳለሁ አለን። ከዚያም በነጋተው ጠዋት ወደ ንጉሱ ሄድና፣ ንጉሱ ሆይ እነርሱ ለኢሳ ክፉ ንግግር ይናገራሉ። አስጠራቸውና ምን እንደሚለው ጠይቃቸው አለ። ንጉስ ነጃሽ አስጠራን። ወላሂ እንዲህ አይነት ጭንቅ ወድቆብና አያውቅም። ተሰበሰብን፣ ተማከርን። ንጉስ ስለ ኢሳ ከጠየቅ ምን ልንነዋልን? ከዚያ ወላሂ ምንም ይምጣ አላህና መልክተኛው አስተማርን ሁሉ እንናገራለን ተባብለን ከዚያም ወደ ንጉሱ ስንገባ ስለ ኢሳ ኢየሱስ ክርስቶስ ምን ትላላችሁ ብሎ ጠየቀ ንጉስ ነጃሽ። ጃፈር ኢብን አቢ ጧሊብ እንዲህ አለ፣ ነቢያችን ያስተማራችንን እንላለን። ኢሳ ኢየሱስ የአላህ ማርያም መልእክተኛና መንፉስ ሩሁ ነው። ወደ ድንግል መሪም ያደረገው ይሁን ቃሉም ነው። ንጉስ ነጃሽ እጁን ወደ መሬት ሰደዴና አንድ ዝንግ አነሳ። ከዚያም ኢየሱስ ክርስቶስ ኢሳ ዓለይሂ ሰላም አንተን ካልከው የዚህ ዝንግ ያህል እንኳን አያልፍም አለ። ይህ ሲናገር ቀሳውስቱ አጉረመረሙም። በፈጣሪ ምላለሁ ብታጉረመርሙም ይህ ነው እውነታው አለ ንጉስ ነጃሽ። ከዚያም እናንተ ሄዱ በእኔ መሬት ውስጥ አማን ናቸው። እናንተ የማረከ ይከፈላል፣ እናንተን የማረከ ይከፈላል። ከእናንተ አንድ ሰው አስቸግሮ ተራራ የሚያህል ወርቅ ቢኖረኝ እንኳን አላደርገውም። ስጦታችሁን አልፈልግም፣ መልሱላቸው። በአምላካችሁ ምላለው፣ በዛሬ ንግስናዬን ሲመልስልኝ ጉቦ አልበላኝም። በንግስናዬ ጉቦ አልቀበልም፣ አላደርገውም አለ ንጉስ ነጃሽ። በሁሉም መልእክተኞች ተዋርደው ወጡ። ያመጡትን ስጡዛዎች ተሰበሰበላቸው። እኛም ከብርቱ ጠባቂያችን ከነጃሽ ጋራ ሰላም መኖር ጀመርን። ውዶች፣ ይህ እንግዲህ የዛሬው ታሪካችን ይህን ይመስላል። ላይክ፣ ሼር፣ ሰብስክሪብ እያደረጋችሁ አበረታቱኝ።